ሰዎቹ ያነቡታል። አመት እመጽእ ለኰንኖ ምስለ ደመ ገቦ ዋይጋ አማይ ጸንኩ ነፍሴ ውሰን የከክቡር ኢየሱስ ክርስቶስ እግዚአ ሰማያት ወምድ ይተዋቀሱ በእንቲያከ ተኰርወትከ በበትር ወተሰይጦትከ ከመገብ በሕዳጥ ብሩ ይላል። አመት እመጽእ ለኰንኖ ምስለ ደመ ገቦ ዋይጋር አብየቱ ወን ይላል። ምስለ ደመ ገቦ ዋይጋር ጎንህ ደም እያፈሰሰ በወታደሩ በዚያ በለንጊኖስ ጦር ተወግቶ ውሃና ደም እያፈሰሰ እግሮችህ፣ እጆችህ በችንካር ተሸንክረው ራስህ በዘንግ ተመቶ አስራ ሶስቱን ሕማማተ መስቀል ተቀብለህ ደምህ አሰረ ርግዘት አሰረ ቅንዋት የቅንዋቱን የመወጋትን ምልክት ሳታጠፋ በምትመጣበት ጊዜ ይላል በምትፈራረድበት ጊዜ አማይፀንኩ ነፍሴ ውስተህድ የከክውር ጌታዬ ሆይ አደራህን ይላል ደራሲው። ተአምረ ኢየሱስ ሲነበብ የሚባል ነው። የነፍስን ነገር አማጽንሃለሁ አደራ ለሃለሁ። እሱ ባለቤቱም ተናግሯል። ቀቦሙ በስምከ ቀድሶሙ በጽድቅከ፣ አቤቱ ሆይ በስምህ ጠብቃቸው ይላል። ስለ ፍጥረቱ እነው። በጽድቅህ ደግሞ ቀድሳቸው ይላል። አሁን በምትመጣበት ጊዜ ነፍሴን አደራህን። አንተ በዘንግ ራስክ መመታትህን በጦር መወጋህን ሰማይና ምድር ሳይቀሩ ይከሳሉ። ስለዚህ ያን ጊዜ ከወቀሳ ከከሰሳ አድነኝ ልና ታምሪሁ ለእግዚ ነው አምላክ ነው መድኃኔ ነ ኢየሱስ ክርስቶስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምር ይህ ነው ብሎ ወደ ታምረ ኢየሱስ ይገባል። ከዚያ ታምረ ኢየሱስ ይነበባል። አሁን ቤተ ክርስቲያን ስርዓቷ ይሄ ነው። አንዳንድ ጊዜ መናፍቃን ቤተ ክርስቲያንን ስለማያውቋት ጌታን አይሰብኩም ይላሉ። አይደለም። ማህልየ ሲቆም አሁን ዛሬ ሌሊት ብትመጡ መልካ ኢየሱስ ነው ተውቁሙ ያደረው ሰላም ለዕርገት ከዘ ይትረከም መጠኑ ልኩ የማይታወቅ የማይደረስበት ለዕርገት ሰላምታ ይገባል። ወነ ንብረትከ በየማኑ በአባትህ ቀኝ በመቀመጥ ለዚህም ሰላምታ ይገባል እያሉ አባቶቻችን ካህናት ቁመውት ያደሉት ይህንን ነው እና ማህል ሲሆን ምኑን ታደርሳለች? መልካ ኢየሱስን ጧጧት ኪዳን ሲደረስ ታምረ ኢየሱስን ያደርሳሉ። ቅዳሴ ሲቀደስ ወንጌሉን፣ ኪዳን ሲባል ኪዳኑን። ታዲያ አምላካችን ያሰማረውን ትምህርት በአንድ ቀን ቤተ ክርስቲያን ትሰብከዋለች። በታምራቱ ያደረገውን ታምራት ስሙ፣ በወንጌሉ የምስራቹን አድምጡ፣ በኪዳኑ መንግሥተ ሰማያትን ትወርሳላችሁ እያለች ቤተ ክርስቲያን አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን የሰበከውን የጸለየውን ጸሎት እንድንጸልይ ያሰማረንን ዘወትር ታስተምረናለች። ስለዚህ በመጀመሪያ ያስተማረው ታምረ ኢየሱስ ይባላል። ያልኳችሁ ይሄ ነው። ሲቀጥል ተጠምቆ ጌታችን ከተጠመቀ በኋላ እስከ ዕለተ ስቅለቱ ያስተማረው ደግሞ ወንጌል ነው፣ የምስራች ይባላል። ይሄ ለምሳሌ እና ላዛርን ከመቃብር ሲያስነሳ ይሄ ትልቅ ታምራት ነው። በደረቅ ግንባር ላይ አይኑ ሲፈጥር፣ ውሃውን ወደ ወይን ጠጅ ሲቀይረው ይሄንን ይሄንን የምናይበት ደግሞ ምንድን ነው? ወንጌል ይባላል። ከሞተ ተነስቶ ደግሞ ያስተማረው ሞትን ድል ካደረገ በኋላ ለሰዎች ትንሳኤን ካበሰረ በኋላ አርባ ቀን ሙሉ ኪዳንን አስተማረ። ጧት ጧት ቅዱስ እግዚአብሔር፣ ቅዱስ ሃያል፣ ቅዱስ ሕያው ዘይመውት፣ የማይሞተው ሀያል የሆነው ልዩ የሆነው ጽኑ የሆነው ክቡር የሆነው ገዥ እያሉ አባቶቻችን ያስተምሩናል። ካሉ በኋላ አርገ በስባት ውስተ ሰማያት ይላሉ። ያ ልዩ የሆነው ታምረ ኢየሱስን ያስተማረው ወንጌልን የሰበከው ኪዳንን ያስተማረው አርገ በስባት ውስተ ሰማያት በክብር ሁኖ በጌትነት ሁኖ በስልጣን ሁኖ ወደ የት አረገ ይላሉ? ወደ ሰማይ አረገ። አያችሁ፣ ቤተ ክርስቲያን እኮ የምትሰብከን ይህንን ነው፣ እምታስተምረን ይህንን ነው። ስለዚህ ሲያርግ ደግሞ የእርገቱን አይነት ነገረች። በምንድነው ያረገችው ከተባለ በጠቀስኩላችሁ በዚህ በግብረ ሐዋርያት ቅድም ደመና ተቀበለችው አይደል? እርሱ ወደ ሰማይ ሲያርግ እንዴት ነው ነው። አሁን አሁን ሲመጣ ወደዚህ ሰው ሲሆን እውነተኛይቱ ደመና ድንግል ማርያም ተቀበለችው። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰላሳ ሦስት ዓመት ከሶስት ወር በምድር ላይ ተመላልሶ ሰውን ቀድሶ ዓለምን አድኖ ወደ ሰማይ አረገ። ወደ ሰማይ ደግሞ ሲያርግ በምን አረገ? እንዴት አረገ? እርገቱስ ምን ይመስል ነበር? ብለው ሰዎች ሲጠይቁ ለማስረዳት ደመና ተቀበለችው ይለናል። አሁን ተመልከቱ፣ ቅዱስ ሉቃስ ሲጽፍ ጠንቅቆ ነው የጻፈው። የከበርክ ተወፊላ ይላል። ተወፊላ ለሚባል ሰው ነው የጻፈለት እና የከበርክ ተወፊላ ሆይ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከጽንስ ጀምሮ እስከ እርገቱ ድረስ ያደረገውን ታምራት ልጽፍልህ ወደርኩ ይላል። እና ካለ በኋላ ሐዋርያት ደቀ መዛሙርቱ በጽርሐ ጽዮን ተሰብስበው ሳሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ተስፋ ያስተምራቸው ጀመር ይላል። ስለምን ያስተምራቸው ጀመረ? ስለ ተስፋ ተስፋ እንዴት ተስፋ ማድረግ እንዳለባቸው አሁን ብዙ ጊዜ የምንማራቸው ትምህርቶች ብዙዎች አሉ። ስርዓተ ቤተ ክርስቲያን የምንማርበት ጊዜ አለ። ስለ ምስጢረ ቁርባን የምንማርበት፣ ስለ ተክሊል የምንማርበት፣ ስለ ንስሓ የምንማርበት ማለት ነው። ስለ ምስጢረ ሥጋዌ የምንማርበት፣ ስለ ምስጢረ ሥላሴ የምንማርበት ጊዜ ነበር አለ። ልክ እንደዚሁ አምላካችን ለሐዋርያት ለደቀ መዛሙርቱ የተስፋን ጊዜ ነበር ያስተማራቸው። ያ ወቅት ለሐዋርያት የሐዘን ወቅት ነበረ። አንደኛ አምላካቸው መድኃኒታቸው ኢየሱስ ክርስቶስ ሲሰቀል አይተዋል፣ በዚህ በጣም አዝነው ነበረ። ሁለተኛ ይጠብቁት የነበረው ቀኛ ዝማችነት፣ ግራ ዝማችነት፣ ቢትወደድነት ስለቀረባቸው በጣም ተስፋ ቆርጠው ነበረ። አሁን ብዙ ሰው ተስፋ የቆረጣ አታዩ ከመስሪያ ቤቱ ሲባረር ተስፋ የሚቆርጥ ከንግዱ ሲከስር ተስፋ የሚቆርጥ የሆነ ነገር ሲያጣ ተስፋ የሚቆርጥ ትውልድ ያላያችሁ? ያ እኮ ጊዜያዊ ነው። ክርስቲያኖች ተስፋ አይቆረጥም። ክርስቲያን ተስፋውን በቁሳዊ ነገር ማድረግ የለበትም። ክርስቲያኖች እንዲሁ አደራችሁን። ስራችሁን ውደዱ፣ ታክብሩት፣ ጠንክሩበት እንጂ ተስፋ አታድርጉት። ተስፋችሁ እግዚአብሔር ይሁን። መጽሐፍ እንዲህ ይላል፣ ብፁ ብእሲ ዘይቱ የከል በእግዚአብሔር ወእግዚአብሔር ይከውን ተስፋሁ በእግዚአብሔር የሚታመን ሰው ኑር ነው ክቡር ነው፣ ይላል ወእግዚአብሔር ይከውን ተስፋው ተስፋው እግዚአብሔር ይሆንለታልና። አያችሁ አሁንኛ የተጎዳ ነው ይሄ ነው። ተስፋችን ዘመድ ነው፣ ተስፋችን መኪናችን ነው፣ ተስፋችን ጓደኛችን ነው፣ ተስፋችን ስልጣናችን ነው። ታዲያ እነዚህ የታጡ ጊዜ ወየው ማለት። እግዚአብሔር እኮ ተስፋ የሆነለት ሰው እኮ ተስፋ አይቆርጥም ክርስቲያኖች። አብርሃምን እስኪ እዩት በርጅናው እግዚአብሔር እንዴት በተስፋው እንደጎበኘው። እዮብን እስኪ ተመርከቱት በሕመሙ መካከል ተስፋው እግዚአብሔር ነበር። እኛ እኮ ታመን እግዚአብሔርን ከምንማጸነው ይልቅ አረባክ ዶክተር የዛሬን አይደለም እንለው፣ እግዚአብሔር ተረስቶ ተዘንግቶ። ስለዚህ እግዚአብሔር ግን ለሐዋርያት ያሰማራቸው ተስፋን ነበር ያሰማራቸው። ምን አይነት ተስፋ እንዴት አይነት ተስፋ ከተባለ ሰማያዊ ተስፋ ነው ያስተማራቸው። ምን አይነት ተስፋ አስተማራቸው? ሰማያዊ ተስፋ። ያ ተስፋ ደግሞ ከአብ ዘንድ የሚሰጥ ተስፋ ነው። አይመታደር ሰው ከውጭ ለሚመጣለት ነገር ተስፋ ያደርጋል። ሰው ለኃላፊ ነገር ተስፋ ያደርጋል። ሰው ለጠፊው ነገር ተስፋ ያደርጋል። ከእግዚአብሔር የሚሰጠው ተስፋ ከእግዚአብሔር የሚሰጠው ጸጋ ግን ክርስቲያኖች፣ ዘላለም ነው። ስለዚህ ሐዋርያት እድለኞች ናቸው። በእውነቱ አያችሁ የተጠባበቁት ተስፋ ተራ ነገር አይደለም። እግዚአብሔር መንፈስ ቅዱስና የተጠባበቁት እሚጠብቁት ደግሞ ተስፋ የሚያደርገው ከአብ ዘንድ የሚላክላቸውን ነው። አሁን እኮ ሶስቱንም አዩ። አካላዊ ቃል እግዚአብሔር ወልድ ሥጋ ለብሶ ዳሰሱት፣ አዩት፣ አብረውት በሉ፣ አብረውት ጠጡ። ድውይ ሲፈውስ፣ ምውዝ ሲያስነሳ ተመለከቱት። በደብረ ታቦር ብርሃነ መለኮቱን ገልጾ አሳያቸው። አሁን ደግሞ የበለጠውን እግዚአብሔር መንፈስ ቅዱስ መጥቶ ምስጢር ሊገልጽላቸው ነው። አሁን እና ተስፋ የምታደርጉት ሰማያዊ ሀብት እንደሆነ ነገራቸው። ስለዚህ ጽንሁ ተስፋሁ ለአቡዬ አላቸው፣ የአባቴን ተስፋውን ጠብቁ። እግዚአብሔር እኮ የሚያስተምረን ይህን ነው። ክርስቲያኖች ስንቶቻችንን ተስፋ አልባ የሆነ አባታችን ሆይ ብሎ እግዚአብሔርን የሚጸልይ ሰው እንዴት ተስፋ ይቆርጣል? እመቤታችን ድንግል ማርያም ሆይ እያለ የሚጸልይ እንዴት ተስፋ ይቆርጣል? ክርስቲያኖች፣ ትንሳኤን ያለን ሰዎች፣ ሕያውነት ያለን ሰዎች፣ ልጅነት ያለን ሰዎች ለምንድን ነው ተስፋ የምንቆርጠው? የእኛ እኮ ዓለማችን መሬታዊ አይደለም ነው የሚለው ደስታችን በምድር አይደለም። ሲያስተምር ምንድን ነው ወለመታስህተካይን ከዘየማን ምልሃ ወግድፋ ቀኛይን ብታስት ቆርጠህ ጣላት፣ አው አውጥተህ ጣላት። የሚለው ምን ስለሆነ ስለ አይን ፈንታ ሰማያዊ ተስፋ ስላለ ነው። ቀኝ እጅ ብታስት ቆርጠህ ጣላት፣ ስለ ቀኝ እጅ ፈንታ ሰማያዊ ክንፍ ስላለ ነው። አላያችሁ፣ ስለ እግራቸው ክንፍ ተሰጥቷቸው፣ ስለ ዓይናቸው ንጻ ልቡና ተሰጥቷቸው። አላያችሁ የነው እኮ ተስፋ የሚደረገው ክርስቲያኖች። ስለዚህ ተስፋ ያባቴን ተስፋ ጠብቁት ይላል። እርሱ አጽናዊ መንፈስ ቅዱስ ይልክላችኋል ሲላቸው ምን አሉት? መቼስ አንዳንድ ጊዜ ሰማያዊ ምስጢር ሲነገረው ምድራዊ ነገር ያለበት ሰው ምድራዊ ነገር አይደለም ይፈልግ ሰው የዋህ ነው። የሚያየውን ይፈልጋል፣ የሚመለከተውን ይፈልጋል። ካጠገቡ ያለውን ነው ሊያውቅ የሚችለው። ግን እግዚአብሔር በርቀት ያዘጋጀው ምን እንደሆነ ታውቃላችሁ? በርቀት የሚሰጣችሁ በጸጋ የሚሰጣችሁ በበረከት የሚያጠግባችሁ ስንት ጊዜ ነው። ዛሬ ጦሜና የምታድሩ የምናድረው ስንል ሆዳችንን ሞልቶት አላደረም። ዛሬ ሐዘንተኛነን ስንል በሳቅ አላስወጣንም። ታዲያ የእግዚአብሔር ተስፋው ቆይ ነው። ክርስቲያኖች ታዲያ በዚህ ሰዓት በዝኑ መዋይል ትሜት ትመት በዝኑ መዋይል ትፌኑ መንግስተ እስራኤል፣ በእውነቱ በዚህ ዘመን ነው እንዴ የእስራኤልን መንግስት የምትመልሰው አሉ። በዚህ ዘመን ነው ወይ እስራኤል በቀ ያን ጊዜ በቀኝ ግዛት ነበሩ። እና የሐዋርያ ስሜት ፍላጎታቸው ምንድን ነው? ከሮማውያን ቀኝ ግዛት መውጣት ነው አንዱ። ይሄ የህብረተሰቡ ማስተሳሰብ ነው። አሁን የኛ በሆነ ጊዜ ታስታውሱ ከሆነ የኢትዮጵያ የዓለም ብርሃን ብሎ ተነስቶ ቴዎድሮስ ሊነግስላችሁ ነው፣ እንደዚህ ሊሆን ነው አይዟችሁ ብሎ ከንቱ ተሳሲ መላችሁ አልነበረ ልክ እንደዚያ እና ሲጠብቁት የነበረው ከምድራዊ አገዛዝ በእርግጥ ባርነቱን ጸንቶባቸው ነበረ። ክርስቶስ ደግሞ የነፍሳቸው ባርነት በጣም ከባድ ስለነበር ከዚያ ነው ሊያወጣቸው ይመጣ እና ያንን ረሱና፣ በዚህ ዘመን ነው ወይ የእስራኤል መንግስት የምትመለሰው? በዚህ ወቅት ነው ወይ ከሮማውያን ቀኝ ግዛት ነጻ የምንወጣው? በዚህ ወቅት ነው ወይ ለእስራኤል መንግስት የምታደላድለው? አብለው ጠየቁት። አይ ስለ ዘመኑ እናንተ አታውቁም። አጽናኝ መንፈስ ቅዱስ በመጣ ጊዜም እሱ ሁሉን ያሳውቃችኋል አለ አያት። የሚያሳውቀን እኮ አጽናኝ ሲላከ ነው። የሚያሳውቀን እኮ ሰማያዊ ሀብት ሲመጣ ነው። ነገሮችን የሚቀይረው ማን ይመስላችኋል? እኛ የምንረዳበትና እግዚአብሔር የሚረዳበት የተለያየ ነው። ስለዚህ ነው ዘወትር ስንጸልይ ወይኩን ፈቃድከ ፈቃድ ይሁን ብለን የምንጠይቀው። ስለዚህ ይህንን እያሰማራቸው ሳለ ይላል፣ እያዩት እየተመለከቱት ቃሉን እያደመጡት ሳለ እያዩት ከፍ ከፍ አለ ይላል። መጀመሪያ ከፍ ነው ያለ፣ ደመና አልመጣችሁም፣ ግን ከምድር ላይ ድንገት ወደ ላይ ከፍ አለ። አሁንን የከፍ ብል መቆሚያዬ ይሄ ነው የሚሆነው፣ ጠረጴዛው ማለት ነው። እና ከፍ አለ አሁንም ከፍ አለ እያዩት፣ ከፍ ሲል ወመጻት ብርህት ደመና ወተቀበለቶ ይላል። ደመና መታ ተቀበለችው ይላል። ይሄ ደመና ደግሞ የባህርይ ክብሩ ነው ብለው ሊቃውንት ወስደውታል። ወበንተበይ ከትትንሰል በደመና ስለ በይህ ስለ ክብርህ ስለ ገናንነትህ በደመና ትመሰላለህ ይላል። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ መላእክት በልልታ በሽብሸባ ሁነው ሲያርግ ሐዋርያት ተመለከቱት ይላል። ሁለቱ መላእክት ቀረቡና፣ እናንተ የገሊላ ሰዎች ቀና እያላችሁ ለምን ትመለከቱታላችሁ? ይህ ሲያርግ ያያችሁት ኢየሱስ ክርስቶስ ዳግመኛ ወደ ምድር ሲመጣ ታዩታላችሁ ካለ። ክብር ለእግዚአብሔር ይሁን፣ አመስግኑት። ዳግመኛ ይመጣል አያችሁ። እነዚህ እነዚያ ስራፈት ፈት መናፍቃን ጌታን ተቀበል እንደሚሉት አይደለም። ከዚህ ምን ያቆማችኋል አሏቸው። ወደ የትዱ ነው ወደ ሱበየው ቦታ ሄዱ ነው ወደ ጸሎቱ ቦታ ሄዱ ነው ወደ ምትርምቱ ቦታ ሄዱ። ሲመጣ ታዩታላችሁ፣ አጽናኝ መንፈስ ቅዱስ ሲወርድላችሁ ትመለከታላችሁ። ከዚህ ምን ያቆማችኋል አሏቸው። ስለዚህ በደመና አረገ። ክርስቲያኖች ይሄ ደመና አልቦ ዛርገው ውስተ ሰማይ ዘንበለ ዘወረደም ሰማይ ከሰማይ ከወረደው በቀር ወደ ሰማይ ያረገ ወደ ሰማይ የወጣ ሌላ የለም ይላል፣ ሌላ የለም። አሁን ተመልከቱ፣ ብዙ ሰዎች ታ ያረጉ ሰዎች አሉ። አ ሄኖክ ካርጓል ይባላል። ሄኖክ ካርጓል አ ይሄን ታውቃላችሁ። ሄኖክ አድርጓል። ወደ የት ነው ያረገው? ኤልያስ አርጓል። ወደ የት ነው ያረገው? አያችሁ አሁን ሄኖክ አረገ ስንል ኤልያስ አረገ ስንል እዝራ ተሰወረ ስንል መነሻቸው ከመርየት ነው። ጥንቱንም መርየታውያን ናቸው። ተፈጥሯቸው ከመርየት ነው። አያችሁ ከነ ከመርየት ተፈጥረው ግን በደመና ወደ የታረጉ ወደ ብሔረ ሕያዋን አረጉ። አምስት ዓለም መርየት አለ ሲሆን የዓለም ብሔረ ብፁዓን ገነት ብሔረ ሕያዋን አሁን እናንተ ቆጥሩ ብትባሉ ማርስ ጁፒተር ምናምን ልትሉ ትችላላችሁ። ያ አይደለም። አምስት ዓለም መሬት የሚባለው ይሄ ነው፣ ገነት፣ ብሔረ ሕያዋን፣ ብሔረ ብፁዓን፣ ይህ ዓለም ሲሆን። ስለዚህ ከዚህ ዓለም ተነስተው ወደ ብሔረ ሕያዋን ያደርጓሉ፣ ከዚህ ዓለም ተነስተው ወደ ሲኦል ይወረደዋሉ። ልዩ የሚያደርገው የአንዱ ደግነት ነው፣ የአንዱ ክፋትና ተንኮል ነው፣ ኃጢአት ነው። ስለዚህ ኃጢአት የሰሩት ሕያዋን የሆኑ ሲወለ ወረዱ ይላል። እስከነ ነፍሳቸው እስከነ ስጋቸው ወደ ሲወር ወረዱ ይላል አለ እነ ቆሬ ተሰጥመዋል፣ መጽሐፍ ቅዱስ ያለ ነው እና አብየርወን ተሰጥመዋል፣ መጽሐፍ ቅዱስ ላይ የተጻፈ ነው። ያረጉት ደግሞ እነማናቸው? እነ የሌ ያሳርገዋል። ከየት ወደ የት? ከምድር ወደ ብሔረ ሕያዋን ወደ ብሔረ ብፁዋን ዛሬም የሚያደርጉ ቅዱሳን አሉ። የክርስቶስ እርገት ግን ከዚህ የተለየ ነው። አያችሁ ጥንቱንም የወረደው ከሰማይ ነው ነው ለወረደበት ዓላማ ሰውን ለማዳን ስለሆነ ነው። ስጋን ለመልበስ ነው። ጠፍቶ የነበረውን ተባሮ የነበረውን ከማህበረ መላይ ተነጥሎ የነበረውን ሰው ጽና ልጅነትን ሰጥቶ ያከብረው ዘንድ አምላካችን መድኃኒታችን ኢየሱስ ክርስቶስ ወርዶ ባህሪውን ባህሪ ግብሩን ግብር አድርጎ አዳነው ይላል። ወበንተ ኃጢአተ ህዝቤ በጽሐ እስከ ለሞት ስለ ሰው ኃጢያት፣ ስለ ሰው በደር፣ ስለ ረሰው ክፋት እርሱ ተላልፎ ተሰቀለ። ስለዚህ በደሙ ፈሳሽነት ዓለምን አዳነው። እንዲህ አድርጎ በየት አረገ ይላል? በደመና አረገ። አያችሁ፣ ስለዚህ የእግዚአብሔር የኢየሱስ ክርስቶስ እርገት ከሰማይ ወረደ፣ ወደ መጣበት ወደ ሰማይ አረገ ነው አስተምሮ። ይህ ነው እና ይሄንን ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ በድርሳን ስልሳ ሰባት ላይ እንዲህ ሲል ይጠቅሰዋል ይሄ የምታዩው ስጋ ያረገው ስጋ ይላል ስለ ዕርገቱ ሲያብራራ ቀደም ሲል በመንጸፈደይን ወርቆ የሚኖር ስጋ ነበረ አጋንንት ተጠቅጥቀው ጠቅጥቀውት ሲወል ውስጥ ወርቆ በሲወል እየተቃጠለ የሚኖር ነበረ አሁን ግን አጋንንትን ድል የሚያደርግ ሆነ አጋንንትን የሚያስር ሆነ ከሲወል ሌሎቹን የሚያወጣ ሆነ ይላል አሁንም ይቀጥላል። ይሄ የምታዩት ስጋ ይላል። አሁን የምታዩት ስጋ ምን ነበር አለ። ሟች ነበረ ፈራሽ ነበረ በስባሽ ነበረ አለ። አሁን ግን የሚነሳ የሚያስነሳ ሆናል። እርሱ ተነሳ። ተንሰ ከመ ይመሃረነ ተንሶ ስጋቴን አይደለም እርሱ ተነሳ ይላል። በመጀመሪያ ተነሳ ምን ያደርገን ዘንድ ተንሶ ስጋቴን እኛ እንዴት እንደምንነሳ ያስረዳን ዘንድ ያስተምረን ዘንድ ምን ይላል ተነሳ አለ። ስለዚህ የክርስቶስ ትንሣኤው እኛ እንድንነሳ ሙተን ስለነበር፣ ሕይወትን አተን ስለነበር ሞት እንጂ ትንሣኤ የለም መፍረስ መበስበስ እንጂ ኃይው ከመመላየት የለም ብለው የሚያስቡ አካላት ነበሩ። ስለዚህ ለእነዚህ ክርስቶስ ተነስቶ ሌሎችንም አስነስቶ አሳየ። ስለዚህ ክርስቶስ ቀደም ሲል የነበሩት ሙታንን ያስነሳቸው ዘንድ ተነሳ ይላል። አሁንም ተነስ መነሳት ብቻ አይደለም ወደ የት ማድረግ ጀመር አለ፣ ወደ ሰማይ ያረገ አለ። በዚህ ማድረግ ደግሞ ሄኖክ ሊያደርግ አልተቻለውም ይላል። ኤልያስ ማድረግ አልተቻለውም፣ ግን እኮ ያደረጉ ናቸው። እነ እዝራ በዚህ ደመና ማድረግ አልተቻላቸውም እድርሱ ግን ወደ ሰማይ የሰማያት ታረገ ይላል። ማረገ መላእክትን እንደ ጫማ ተጫማ፣ ውሳጤ የመላእክት መንጦላይት ገብቶ የሚኖር ሆነ። ይህ ብቻ አልበብቀውም፣ አምላክነትን ተሰጥቶት ከአብና ከመንፈስ ቅዱስ ጋር የሚሰገድለት ሆነ፣ የባሕሪ አምላክ ሆነ ይላል። ክብር ለእግዚአብሔር ይሁን፣ አመስግኑት።